ጸሎተ ሐሙስ ኢየሱስ ክርስቶስ የሐዋርያቱን እግር በማጠብ ትህትናን ያስተማረበት ዕለት ነው ሲሉ የኢትዮጵያ ኦርቶዶክስ ተዋህዶና የኢትዮጵያ ካቶሊካዊት ቤተ ክርስቲያን አባቶች ተናገሩ። የሰው ልጆች በሙሉ ከዚህ ትህትናን ተምረው ሊተገብሩት ይገባልም ብለዋል። ራይል ደምሰው ከሃይማኖት አባቶች ጋር ቆይታ አድርጋ ተከታዩን ዘገባ አዘጋጅታለች። ጸለተ ሐሙስ ኢየሱስ ክርስቶስ ስጋን የተዋሃደ አምላክ መሆኑን ለመግለጽና ለአርአያነት ጠላቶቹ መጽተው እስኪይዙት ድረስ ሲጸል እያደረበት ዕለት ነው። በዚህ ዕለት የደቀ መዛሙርቱን እግር በፍጹም ትህትና ዝቅ ብሎ አጥቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና የኢትዮጵያ ካቶሊካዊት ቤተ ክርስቲያን አባቶች በዚህች ዕለት ኢየሱስ ክርስቶስ ለሰው ልጆች ሁሉ መታዘዝና ትህትናን ያስተማረበት ዕለት ነው ብለዋል። እርሱ ተልእኮን ጨርሶ ወደ አባቱ እንደሚመለስ እና ደቀ መዛሙርቱን ለአባቱ ለባህሪ አባቱ ለአደራ ሰጥቶ ለመሄድ የተናገረበት እና የስንብት ደቀ መዛሙርቱን ደግሞ የመጨረሻ የስንብት አይነት ትምህርት እና ምክር ረጅም ትምህርት የሰጠበት በመጨረሻ በስጋው ደግሞ በቅዱስ ቁርባን ያጠናቀቀበት ቀን በመሆኑ ጸሎት ሐሙስ የተባለው ከዚህ ጋር ተያይዞ ነው። ሐሙስ ዕለት የሚደረጉ በቤተክርስቲያን ስርዓትም በግልም የሚደረጉ ስርዓቶች አሉ። የመጀመሪያው በዚህ እለት በቤተክርስቲያናችን ሕግና ደንብ መሰረት ህጽበተ እግር ጌታችን ኢየሱስ ክርስቶስ የሐዋርያትን እግር ያጠበበት ስርዓት ይፈጸማል። ከዚህ በኋላ ደግሞ የጌታ ራት ወይም የቅዱስ ቁርባን ቀንም በመባል ሐሙስ እለት ይታወቃል። ትህትና፣ ፍቅር፣ መታዘዝ እንዲሁም የአገልግሎትን ትርጉም ለማስረዳትና ለማስገንዘብ የደቀ መዛሙርቱን እግር በማጠቡ ጽበተ ሐሙስ በመባልም እንደሚጠራ የሃይማኖት አባቶቹ ይናገራሉ። አሁን እግር ማጠቡ ብቻ አይደለም፣ እግር ማጠቡ ምኑን ነው የሚያመለክተው? ለሰዎች ያለውን ፍቅር። ጌታ ነው፣ መምህር ነው ግን እንደዛ ሆኖ እያለ ዝቅ ብሎ እነሱን እንደ ራሱ ከራሱ ጋር እኩል አድርጎ አክብሮ እግራቸውን በማጠቡ ደስተኛ ሆኖ ፍቅሩን በደስታ ሲያካፍላቸው ነው የምናየው። እኔ መምህራችሁ ሆኜ እኔ አስተማሪያችሁ ሆኜ የእናንተን እግር ካጠብኩ እናንተም እርስ በርሳችሁ ተታጠቡ። ዋናው ምንድን ነው እንግዲህ ትልቁን የቤተክርስቲያን ምስጢር የሆኑን ምስጢረ ቁርባንን ሲሰራ ምስጢረ ቁርባን የትህትና ምስጢር እንደሆነ ማንም ዝቅ ብሎ ራሱን ያላዋረደ ወደዚህ ምስጢር መቅረብ ከባድ እንደሆነ እንግዲህ ምእመናንም ይህንን እያሰቡ ይህንን ጊዜ እንዲያሳልፉ ቤተክርስቲያን ታስተምራለች። ኢየሱስ ክርስቶስ የይሁዳን እግር ያጠበው አሳልፎ እንደሚሰጠው ሳያውቅ ቀርቶ ሳይሆን ፍቅርን ሲያስተምረውና ለንስሐ ጊዜ ሲሰጠው እንደሆነ ለማስተማር መሆኑን የተናገሩት የሃይማኖቱ አባቶቹ ይህም ሰዎችም ለሚወዷቸው ብቻ ሳይሆን ለሚጠሏቸውም ጭምር በጎ ማድረግ እንደሚገባቸው ለማስተማር ነው ሲሉ ተናግረዋል። ሁላችንም እርስ በርሳችን እንዲህ አይነት መለኮታዊ የሆነ ጌታችን ያስተማረውን አንድ ቀን በጸሎታሙስ እርስ በርስ ከመተጣጠፍ አልፎ አልፎ ትህትናው ፍቅሩ ግን አንዱ ለአንዱ ያለውን አክብሮትና ፍቅሩን የሚገልጽበት ነው እና ይሄ ሁልጊዜ ካራክተራችን ባህርያችን ሊሆን የሚገባው ነገር ነው። በግልም በማህበርም ትልቁ የምእመናን ተግባር መሆን ያለበት ይሄ ጌታን ህማም ስቃይ ሞትና ትንሣኤ እያሰቡ በቤትም በቤተክርስቲያን ክርስቲያን ውስጥ የሚደረጉ ስርዓቶችንም አብሮ በማህበር የሚደረጉ አሉ። እያንዳንዱ ሰው ደግሞ በኃጢአቱ እየተጸጸተ በቤተክርስቲያን ግቢ ውስጥ ሆኖ ጌታ ሆይ ማረኝ ይቅር በለኝ እያለ የሚጸልይበት ትልቅ የኃጢአት ስሬት የምናገኝበት ሳምንት ነው።